ሰላም እንዴት ናችሁ? ዛሬ የፊት ምንድን ነው የሚባለው? የፊት ማክስ ምንም አይነት ሞክሬ አላውቅም። ፊቴ ላይ ሳሙናና ወቃ ብቻ ነው እስከ ዛሬ ድረስ ማለት ነው። ዛሬ ሊሞክር ነው። ለምን ሰው ያደረገው ይቅርብኝ? ይህን እንደዚህ ሲጠቀመ ይቻላል፣ ልጠቀም ባይጠቅምም አይጎዳም። እስከ ዛሬ ፀጉሬን ነው እንጂ ፊቴ ሞክሬ አላውቅም።

እንግዲህ እንደዚህ ጨርሽ አለው እዛው ላይ ድርት ነው ያረኩት። ሲያስፈራ ግን ስማ ሁለስ

እኔ በእርግጥ ፊቴ ምንም ነገር የለብኝም። እዚህ ጋር ማዳት ሊሆን ነው ስኪታጠሩ። ኦ ልስላሴው ግን በስማ ነው የሚለው ቆንጆ ነው። ፊቴ የመጀመሪያ ጊዜ መሞከር ያለው ዛሬ ገና ነው የሞከርኩት፣ ግን ቆንጆ ነው። በመስታወት ራሱ ቆንጆ ነው። ለነገሩ የም ኖርማል ካሜራ ነው፣ ፊልተር የለውም። ስለዚህ ደህና ነው።